ቴስቶስትሮን መርፌዎች እና መሃንነት። ከሚጨነቁት ሴቶች አንዷ ነሽ፣ ባለቤቴ ቴስቶስትሮን መርፌ ይወስዳል፣ አሁንም ማርገዝ እችላለሁ? ብቻን አይደለም። አዎን፣ በቴስቶስትሮን ሕክምና እርግዝና ይቻላል፣ ግን ፈታኝ ሊሆን ይችላል። ቴስቶስትሮን ሕክምና የወንድ የዘር ፍሬን ማምረት እና መጸነስ ላይ ተጽዕኖ ሊያሳድር ይችላል። ቴስቶስትሮን ሚና ቴስቶስትሮን በወንዶች የመራቢያ ስርዓት ውስጥ አስፈላጊ ሆርሞን ነው፣ ይህም የወንድ የዘር ፍሬን ስፔርማታጀንሴስ ለመጀመር እና ለማቆየት አስፈላጊ ነው፣ ይህም የወንድ የዘር ፍሬን የማምረት ሂደት ነው። የቴስቶስትሮን መርፌ ጥቅሞች፡ የወሲብ ተግባርን፣ የጡንቻ ብዛትን፣ ጥንካሬን፣ ስሜትን፣ ጉልበትን፣ የአጥንትን ጥግግትና የማወቅ ችሎታ ማሻሻል። የቴስቶስትሮን መርፌዎች የጎንዮሽ ጉዳቶች፡ ብጉር፣ እንቅልፍ አፕኒያ፣ የደም መርጋት፣ ጂንኮማስቲያና የደም መርጋት። ቴስቶስትሮን እና ስፐርም ማምረት። ቴስቶስትሮን የመተካት ሕክምና የወንድ የዘር ፍሬን ሊቀንስ ወይም ወደ አዞስፐርሚያ ሊያመራ ይችላል። ይህ የሚከሰተው ሰውነት ውጫዊ ቴስቶስትሮን በማግኘቱ ሲሆን፣ ይህም ለወንድ የዘር ፍሬ አስፈላጊ የሆነውን ተፈጥሯዊ ቴስቶስትሮን ማምረት እንዲያቆም ያደርገዋል። የግለሰብ ልዩነት። ቴስቶስትሮን መርፌ በተለያዩ ሰዎች ላይ የተለያዩ ተጽእኖዎች አሉት። አንዳንዶች የወንድ የዘር ፍሬ ቁጥር መቀነስ ሊያጋጥማቸው ይችላል፣ ሌሎች ደግሞ ትክክለኛ የሆነ የወንድ የዘር ፍሬ እና እርግዝና ሊኖራቸው ይችላል። ቴስቶስትሮን መርፌዎች መቼ ጥቅም ላይ ይውላሉ? ቴስቶስትሮን መርፌ በሃይፖጎናዲዝም፣ በወንዶች የጉርምስና ወቅት ዘግይቶ እና በሕክምና ምክንያት የቴስቶስትሮን እጥረት ለወንዶች ዝቅተኛ ቴስቶስትሮን የተለመደ ሕክምና ነው። የተለመዱ የቴስቶስትሮን መርፌ አይነቶች ቴስቶስትሮን ሳይፒዮኔት ቴስቶስትሮን ኤናንቴት ቴስቶስትሮን አንዴካኖኤት። የቲአርቲ በወሊድ ላይ የሚያሳድረውን ተጽዕኖ ማስተዳደር የወንድ የዘር ፍሬም ማዳን፣ ቴስቶስትሮን መርፌ ህክምና ከመውሰዱ በፊት የወንድ የዘር ፍሬም ማቀዝቀዝ። ሂስር ቴራፒ ሂስድ በቴስቶስትሮን ቴራፒ በህክምናው ወቅት የወንድ የዘር ፍሬም ለማቆየት ይረዳል። የመካንነት ህክምና። ቴስቶስትሮን ህክምና መካንነት የሚያመጣ ከሆነ እባክዎን የመራባት ባለሙያን ያነጋግሩ። መድኃኒት ካልሰራ፣ ጥንዶቹ ለእርግዝና እንደ ኤቪፍ ወይም የክሰ ያሉ የህክምና አማራጮች ሊኖራቸው ይችላል። ከባለሙያዎች ጋር ያማክሩ ከትርድ ጋር የተያያዙ ስጋቶችን እና የአስተዳደር አማራጮችን ለመወያየት በወንዶች መሀንነት ላይ ልዩ ከሆኑ የስነ ተዋልዶ ኢንዶክሪኖሎጂስት ወይም በፋዋጄስት ጋር መማከር አስፈላጊ ነው። በኢትዮጵያ ውስጥ ምርጡን ኡሮሎጂስት ለማግኘት ያግኙ።